መካከለኛ ሀብት መካከለኛ ሀብት ጓደኛሽ ያለው እችን ይሆናል፣ አፈፋር ጎበጎን ይሆናል። ኧረ ዘንድሮ አለ ቁንጣ በቲሸርት ነው ያልሽኝ። ማሪ ነገ ልደውልልሽ እና ላገኘሽ መገናኘት አለብን። ርምሆነ ጭንቅላቴ እንትን ነው አለሽ ቆይ ይሄንን መደመሪያ ጥሩ ነው ቲክቶክ ላይ በመዘብዘፍ ብዛት ራሱ መደመሪያ እንዴት ነሽ የእኔ ቆይ ማርዬ ድምር ላይ ነን አንዴ ሰላም ተባባሉ ሀይ መሲ፣ ሀይ ዲቦራ፣ ወይ ሰላም ነው። እናት እንዴት ናት? አ ቤታ ጋር ላስጠነቁል ነበር የመጣሁት ግን እናንተ ስጨርስ ቆተረኛዋን። ቆይ መርሲ፣ ዲቦራ፣ እማምላክን ቤታ፣ እግዚአብሔርን ፌርሁኝ

ራስ ታዋለች ከመቆፋይ፣ እኔና መሳሳይ ከመሳሳይ ዲቦን፣ እናንቺ መገናኘት አለብን። ነገ ቤት ድረስ መጣለሁ። ዲቦራ እዮ በእውነት ያያያ ያለው እዮ፣ እግዚአብሔር ምስክሬ ነው። መሲ በይ፣ እስከዛሬ ለካኒ የምትወጂኝ። ማርዬ ሆዴን ቆረጠ። ልንገራቸው፣ በቃ እኔን የያዘ መቋጠር አልችልም። ንገሪኝ ጓደኛሽ

ማሪ ምንሽዋል? ነው ተሽዋል። ምንድነው እ ያ ያ እ ምንድነው ምንድነው? አይ ያ ያ ያ ያ ልጅ ትወልዳላችሁ መሰለኝ። ከዚህ በላይ ደረሰ ሰዋል። አንቺ አይገባሽም እንዴ? ስሎ ዲቦራ

ቤት ውጪ እና ነገሩ በቃ ቤታ ልጅ አለው። ኧረ እኔ አይደለም፣ በስመ አብ አልኩህ እኮ ነው የምርሱ፣ መሰለኝ ልጅ ነው የሚመስለው እኛ እኛ ምንድን ነው በቃ ለፍላፊ። ለማንኛውም ላይክ ሆኛ ልጅ አለው፣ ልጅ እንጠብቆ ነው ምናምን መሰለኝ አይደለም።

እኔ አሁን ለአበላቡኛ ነው ተጨንቂ ወይ ተንፈን ነው የተነፍስ ወይ ወደ ሀይሚን ነው ይድ ይሆናል። በተመልካች ነው በህዝብ አስ አስገዝቼ ይነግርሽ። ይቅር በለኝ እላለሁ። ማሪ ማሪዬ ይቅሪ በለኝ ፈጣሪ ላለ እግዚአብሔር ይቅርታ አባት ይለኛል ወይ መስ ይህንን ካወራው እግዚአብሔርን ትገለኛለች። አልናገርም በቃ፣ አልፈነዋል፣ ተዘግቷል። ወደ ሀይኑ እንጃ ይቅርታ። አይኑ አንዳንድ ጊዜ ጠንቋ ያደላል፣ ያደላልላይ አይሰራም ብለሽ አልቅድም ቤታ ማሪ፣ የአንቺ እኮ ቅድም ምን አንጨረጨርሽ? ሳሪም አልተንጨረጨረች። የአንቺ ጥንቆላ አይሰራም አላልሽም እንዴ? ጓደኛሽን ይወዳታል፣ ያማትራል ስልሽ፣ ኧረ አይደለም፣ በፍጹም ድንኑ ብለሽ ነበር አስታወሱ። የዲቦራ ታልፏል። አይነገር መስሊ ሃይማኖት ጅንኑ የሚል ዘፈን አወጣች። የታለ ሚዲያ ላይ ተለቋል። የማን ይሄ ነው መስዬ ነው። አይ ከታች ናዝሬት ይጽፋል። አውጡ ተሻንደዛ አረ እኔ ሙዚቃ የለኝም። አሁን ነው ሃይማኖት ግርማ ጅንኑ የሚል አወጣች ወይ ጉድ። እንደው ስለ ያለው ምን ነው? የቃንጀሽ መቀመጥ ጀመርሽ?

ንገሪ ከኤ እስከዚህ ድረስ የስሙ መጀመሪያ አይደለ? ኤን ነው። ምን ነው? ኧረ ቤት ታዩ አስቸኳይ ነው የምፈልገው። በእናትሽ ማሪ፣ ማሪ ቆይ ቆይ ቆይ ሁለታችሁ ተረጋጉ። ኤን ብለሽ አንድ ሸፋፋ፣ ኤም እና ኤን ጭራሽ ደግሞ ኤም ተው ስለው ወደ ኤን መጣሁ አንድ ሸፋፋ አገር ቤት በቤት ስሙ መናገር እኔ ኤን ኤን አገር ቤት ቤታየሁ የኔ ነው፣ የኔ ነው። የአንቺ ኤን አይደለም። በእውነት የኔ ነው። አስቸኳይ ስለፈለኩት ነው። በጣም እርጀንት ነው ነው ግን ፎ ስማት ፎ ይነስሙን ፎት ረቡማት ፎ ሰው